እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም በኢየሱስ ክርስቶስ ስም ይብዛለን። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ትላንትና ጌታ እየረዳን ድል በሰይጣን ላይ ጌታ ኢየሱስ ክርስቶስ ዲያብሎትን ድል እንዴት እንዳደረገ እያየን ነው ከማቴዎስ አራት ከአንድ እስከ 11 ባለው ክፍል። ዛሬም ደግሞ በጌታ በኢየሱስ ስም ጌታ ይረዳናል እንቀጥላለን። በጌታ በኢየሱስ ክርስቶስ ስም አባት ሆይ ጊዜውን ሰዓቱን ሁሉ ለአንተ አደራ አሳልፈን ሰጠን። ክብር ምስጋና ለስምክ ይሁን። አስተምረን፣ በተማርነው ደግሞ በኢየሱስ ስም መኖር የምንችልበትን ጸጋ በኢየሱስ ስም አብዛልን። ክብር ለአንተ ይሁን፣ በወደድከው ባከበርከው በልጅህ በናዝሬቱ በጌታ በኢየሱስ ክርስቶስ። ትላንትና ያየነው ሁለቱን አይተናል። ኢየሱስ ክርስቶስ ስለተራበ ለተራበ ወደ ምድረ በዳ ወስዶት መንፈስ ቅዱስ ዲያብሎስ ሲፈት ነው። ስለተራበ ዳቦ፣ በምግብ በሆዱ በስጋዊ ነገር ሊደልለው ሞከረ። መንፈሳዊ ነገር ለስጋዊ ጥቅም ሌላኛው ነገር ደግሞ ብትወድቅ ደግሞ መላእክት ያነሱሃል ተብሎ ደግሞ ስለተጻፈ ውደቅ ብሎ ደግሞ እግዚአብሔር እንዲፈታተነው ደግሞ ሲያደርገው የነበረውን አይተናል። እንደውም ይሄ እግዚአብሔርን ሲፈታተን የነበረው ያልነው መጨረሻ ላይ ትዝ ይላችኋል ብዬ ስለማምን ላስታውሳችሁ። እንደዚህ ብለው የሚያምኑ ሰዎች እባብ ቢይዝ አይገድለኝም የሚለውን የመጽሐፍ ቅዱስ ክፍል ያወጡና ከመጽሐፍ ቅዱስ ይሞክሩታል። እባብ ለመያዝ ከዛ አንዳንዶች በዚህ ተጽፏል እያሉ በሚል መነሻ የእግዚአብሔርን ቃል እየተፈታተኑ ጉዳት ላይ ወድቀዋል ማለት ነው። ልክ እንደዚሁ መርዝ ቢጠጡም እንኳን አይጎዳንም በሚል ምክንያቱም የእግዚአብሔር ቃል ስለሚል ምንም አይጎዳችሁም ስለሚል ከፋርማሲ ፋርማሲ እየዞሩ መርዝ ቢጠጡ ከዋጋችንን ከመቀበል አናመልጥም ብለን ነበረ። ጋሽ ሰለሞን ከበደ ሰጡን የመጨረሻ ምሳሌ አይተና ያቆም ነው እና እግዚአብሔር ይባርካቸው እሳቸውንም። እኛም ደግሞ እንቀጥላለን። ጌታ እግዚአብሔር ክብሩን ይውሰድ። እንግዲህ እዚሁ መፈታተኑ ጋር በተመለከተ ሁለት ጊዜ የእግዚአብሔር ልጅ ከሆንክ እያለ ነው የተገዳደረው የነበረው። እስቲ የእግዚአብሔር ልጅ ከሆንክ እያለ ሁለት ጊዜ የእግዚአብሔር ልጅ መሆንን እንዲያረጋግጥ ነው ሰይጣን በጽኑ ጌታ ኢየሱስ ክርስቶስን ሲፈትነው ሲሟገተው የነበረው ማለት ነው። ጌታ ኢየሱስ ግን ለተግዳሮቱ በር አልከፈተለትም። እግዚአብሔር ከተናገረ ተናገረ ማለት ነው። በቃ ልጅ ነን ልጅ ነን እኛ ሰይጣን ልጅ አይደላችሁም ስላለን አይደለም። የሆነ ሰው በቃ አንተ እኮ የጎደለብህ ልጅ ብትሆን እኮ ያጎለብህም ስላለን አይደለም። እግዚአብሔር ስለተናገረ እኛ የእግዚአብሔር ልጆች ነን። ማረጋገጫ ላብራቶሪ ገብተን መፈተን አያስፈልገንም። እግዚአብሔር ከተናገረ ተናገረ ነው በቃ ተመሰረተ፣ ጸና ማለት ነው። ልጅነታችን የሚያሻማ፣ ግራ የሚያጋባ ነገር ይመስል የተናገረውን እግዚአብሔር እኔ አባታችሁ፣ እናንተ ልጆች ናችሁ ያለውን ለማረጋገጥ ምንም አይነት ማረጋገጫ ከባለ ጉዳዩ የሚሻ አይደለም። በቃ እኔ ልጅ ከሆንኩኝ ብሎ አንድ ልጅ የእግዚአብሔርን ልጅነት ለማረጋገጥ የበርዝ ሰርተፍኬት ስጠኝ፣ የሆነ ነገር አድርግልኝ፣ አባት ሆይ ካልሆነ እንዴት ነኝ ልጅነትህን ማቀው ማለት አይጠበቅብንም። በቃ እግዚአብሔር ተናግሯል፣ ጸንቷል። ይሄ ቃል ልክ ኢየሱስ ክርስቶስም ላይ እንዳለው የምወደው ልጅ ይሄ ነው ሲለው ሰይጣን መጥቶ ልጅ ከሆንክ ልጅ ከሆንክ እያለ ነው። እና ምንጊዜም መረጋገጥ የሚኖርበት ነገር ምንድን ነው? አጠራጣሪና አጠያቂ ጉዳይ ሲኖር ብቻ እንጂ እንደዚህ እርግጠኛ ያለ አባታችን መሆኑን እርግጠኛ የምንሆንበትን ነገር መፈተን አስሬ አያስፈልገንም። ከእግዚአብሔር የበለጠ ማስረጃ በፍጥረ ዓለም ውስጥ ሊኖር አይችልም ማለት ነው። ስለሆነ ጌታ ኢየሱስ ክርስቶስ ሰይጣን አንተ ልጅ ከሆንክ እያለ እየተፈታተነውን ኢየሱስ ክርስቶስ አልተበገረለትም ማለት ነው። ሰይጣን በቀደደው መንገድ ወይም መስመር ኢየሱስ ክርስቶስ ቅንጣት ያክል አልሄደለትም፣ አልተሸነፈለትም ለሰይጣን። እግዚአብሔር ካለ አለ ተደመደመ። ስለሆነ ልጅነት ልጅነት ነው። እኛ ስንጠራጠር ስናመነታ ሰይጣን ቀዳዳ ያገኛል። አምነን ስንቆርጥ ግን እሱ መንገድ ያጣል። እኛ አባታችን ነው ብለን በአባታችን በእርግጠኝነት ልንተማመንበት ይገባል። በእግዚአብሔር ላይ ሰይጣን ወደፊት እንዳንሄድ ከኋላ ሊይዘን ይሞክራል። ወደኋላ ይዞ ለማስቀረት የማይችለን ከሆነ ደግሞ ያለው አማራጭ ወደፊት መገፍተር ነው ማለት ነው። ጌታ ኢየሱስ ክርስቶስን ወደ ኋላ ለመያዝ ሞክሮ አልሆነለትም። ደግሞ አንደርድሮ ወደፊት ሊገፋውም ሞከረ ማለት ነው። ስለዚህ እኛ ከእምነት ልንጎደል አይገባም። በቃ ዋናው ነገር እምነታችን በምንም አይነት ነገር ሲፈተን ጸንተን መገኘት ይኖርብናል። መከተል ኢየሱስ ክርስቶስን ደቀ መዝሙር በሆን ብዙ የሰይጣን ተግዳሮት እንዲኮንክ እንዲኮንክ የሚለውን ከክርስቶስ ኢየሱስ እየተማርን በሱ መንገድ እንሄዳለን ማለት ነው። ጌታ ይረዳናል፣ ጸጋው ይበዛልናል በኢየሱስ ስም። የሚቀጥለው ሶስተኛው ደግሞ ዲያቢሎስ እጅግ ረጅም ወደሆነ ተራራ ወሰደው የሚለው ክፍል ነው እና በምን መልኩ እንደሆነ የምናስበው ይሄንን እንዴት ነው አካላዊ በሆነ መልኩ ወይስ በአሳብ በህሊና በምናብ እንዲህ በአካል ነው? ቤተ መቅደስ ላይ ይዞት የወጣው እሱ የተለያየ ፍቺ ይኖረዋል ብዬ አስባለሁ። ግን ዋናው ለእኛ የሚያስፈልገን እጅግ ከፍ ወዳለ ተራራ አወጣው፣ የዓለምን መንግስታት ከነ ክብራቸው አሳየው፣ ወድቀ ብትሰግድልኛለው አለው እያለ ይሄ የማባበል ስልት ተጠቀመ ብዙ ጊዜ የምንጓጓው ስናይ አይደለ? አሳየው ማለት ነው፣ ይህንን የዓለምን ክብር ማለት ነው። ሰይጣን ልንጓጓ የምንችልባቸውን ነገሮች በየትኛውም ሁኔታ ልናይ ወደምንችልበት ደረጃ እንድንመጣ ይፈልጋል፣ ሊያደርገን ይሞክራል። በሀሳብም በተለያየ መንገድ በቃ የዓለም ላይ ያለው ሰዎች በጣም ሰው ሁሉ ሲያጨበጭብልን፣ ሰው ሁሉ እንትን ሲለን፣ በቃ ታዋቂ ለመሆን ራሳችንን ከፍ እንድናደርግ ያሳየናል። ብዙ ሰው በዛ እየተፈተነ እየወደቀ ነው በዚህ ዘመንና እና የዓለምን ክብር እና የዓለምን ከፍታ ዝናይ በተለያየ መልኩ ሰይጣን ያሳየንና ከሰውም በተለያየ መንገድ ያንን እኛ ለራሳችን እንዲሆን እንድንል ለእኔም እኔም እንደዚህ ሊሆን መሻት ጉጉት መጎምጀት እንዲያድርብን ይቀሰቅስብናል። በቃ ከፍ ብለን ለመውጣትና ለመታየት ማለት ነው። ኢየሱስ ክርስቶስም የከፍታ ስፍራ ያሳየው እንደዛ ነውና እና የእኔ ይሁን በምንልበት ጊዜ ግን ለእኛ የሚሆንበት መንገድ ቅድመ ሁኔታው እንዳለ ይናገራል። እዚህ ጋር ክብራቸውን አሳይቶ የመንግስት የዓለምን ከፍታ ክብሮችን አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለው ነው ያለው። በማባበል ስልት ሲመጣ ማለት ነው ሴጣን ይህን ሁሉ እሰጥሃለው፣ አንተ ብቻ ምን አርግ፣ ወድቀህ ስገድልኝ አለው። አንዴ ሰግዶ በመሄድ ምናልባት ይህን ሁሉ ማግበስበስ ከተቻለ ምን አለበት ያሰኛል አይደለ? ብዙ ጊዜ አንድ የሰግደንለት ምን ችግር አለው? የዓለምን ክብር ከፍታ ሁሉ ብናይ ብሎ ሊያሳስብ ምን ችግር አለ ሊያስ ብለን ይችላል ማንነታችን። ስለዚህ ወደቅን ማለት ነው ከእግዚአብሔር መንግስት። እንደዛ እንዳንሆን ከክርስቶስ ኢየሱስ መማር ያስፈልጋል። ያን ጊዜ ኢየሱስ ክርስቶስ ያለው ምንድን ነው? ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እሱን ብቻ አምልክ ተብሎ ተጽፏል አለው። በጣም የሚያስጎመዥ ነገር ሲመጣልን የምድራዊ ፍላጎታችን በጣም ሲቀሰቀስ ማለትም ዓለማዊ በሆነ ነገር በፍቅር ለመያዝ ወደ ዓለማዊ ነገር ፍቅር ለመያዝ ውስጣችን ሲፈተን ይሄ ንዋይ፣ ዓለማዊ ነገሮችን እንትን ስንል ለተድላ ደስታ በምንጓጓበት ሰዓት፣ በምንፈተንበት ሰዓት ለእግዚአብሔር ብቻ መስገድ፣ እግዚአብሔርን ብቻ ማምለክ ቀላል ነገር አይደለም። ከባድ ነገር ነው። ከባድ ፈተና ነው ክርስቶስ የተፈተነው። በእኛም ሕይወት ቢሆን እኛም ዛሬ በደቀ መዝሙር ሕይወታችን ስንኖር ጌታን ስንከተል፣ በእግዚአብሔር የኪዳን ሕዝብ ስንሆን ለእግዚአብሔር ብቻ መስገድ እግዚአብሔርን ብቻ ማምለክ ከባድ ነገር ሆኖ ሊገጥመን ይችላል ማለት ነው። የእስራኤልን ነገስታት ብንመለከት ብዙዎቹን ቀብቶ ወደ ስልጣን ካመጣቸው በኋላ እግዚአብሔር ሰላምን ከሰጣቸው፣ ከፍታን ከሰጣቸው፣ እግዚአብሔር ካከበራቸው፣ መንግስታቸውን ካደላደለላቸው በኋላ ከፍታ ስፍራን እግዚአብሔር ከሰጣቸው በኋላ ከዛ ለሌላ ሲሰግዱ፣ ከእግዚአብሔር ውጭ ለሌላ ሲሰግዱ ይታያልና እግዚአብሔር በአገልጋዮቹ በነቢያቶቹ እንኳን ተናግሮ ከፍታ አርጎ ቦታ ላይ ያስቀምጧቸው እያስታወሳቸው እንኳን ለጣዖት መስገዳቸው ምክንያቱም እንደሆነ ራሱ ይከብዳል ይገርማልና። ምንም የሞራል ግዴታ ሳይኖርባቸው በምድራዊ ሕይወት ለመከናወን ብቻ በመሻታቸው በመፈለጋቸው እንደሆነ እንደዚሁ ማየት እንችላለንና። ኢየሱስ ክርስቶስ ለአምላክህ ብቻ ስገድ ካለ በኋላ እና ሰይጣን እንትን ካለው በኋላ ነው መጥተው መላእክት ያገለገሉት። እና በዲያብሎስ ተግዳሮት አይደለም መላእክትን የጠራው ልክ ዲያብሎስ ሲፈትነው፣ ነገር ግን ተፈትኖ ካለፈ በኋላ መላእክት መጥተው ሲያገለግሉት እናያለ እና ራስህን ጣል፣ መላእክት መጥተው በእጃቸው ያነሱሃል ሲለው፣ ለሴጣን ታዞ ቢሆን ኖሮ ለእግዚአብሔር መታዘዙ ሳይሆን ለሴጣን ሀሳብ ራሱን አስገዛ ማለት ይሆን ነበር ማለት ነው። ያው ሰይጣን ደግሞ እየቀጠለ ይህንንም አድርጎ ይህንን እያደረገ ሁሌ እያስገዛው ይቀጥል ነበር ማለት ነው። እንቀጥላለን። የክርስቲያን የአማኞች ድል በሰይጣን ላይ የሚለውን ደግሞ እንቀጥላለን። የጌታ ጸጋና ሰላም ይብዛላችሁ። በኢየሱስ ስም ተባርካችሁ ለበረከቱ